አሁን ነዋ ወዳጄ በወጣትነት ዘመን ነው መመለስ ያለብን፣ እህቴ አንቺም እንደዛው ነው። አረጋውያን እናት አባቶቻችን መገኘት ያለባችሁ ቦታ ቤተ ክርስቲያን ነው። ወጣቶችን መገኘት ያለብን ቦታ ቤተ ክርስቲያን ነው። ብዙዎች ድካምን ለመርሳት ሰላምን ለማግኘት ያልሆኑ ቦታዎች ሲሄዱ ይስተዋላል። ሰላም መጠጥ ውስጥ አይገኝም። ሰላም ጠርሙስ ውስጥ አይገኝም። ሰላም ጭቅጭቅ ውስጥ አይገኝም። ሰላም የሚገኘው የሰላማዊ የክርስቶስ ቤት ውስጥ ነው። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የእግዚአብሔር ቤተሰቦች ሰዎች እንደምን ሰነበታችሁ? አሜን ያምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን አደረሳችሁ። በቅድስት ቤተክርስቲያን አስተምህሮ መሰረት ህዳር ስድስት ቀን ወርሃ ጽጌን የምንጨርስበት ጊዜ ነውና እንዲሁም ደግሞ የመቤታችን የቅድስት ድንግል ማርያምን ከስደት የመመለሷን ደብረ ቁስቋም በሚባል ቦታ ላይ የማረፏን ታሪክ የምናገኝበት ነውና እንኳን አደረሳችሁ ለማለት እወዳለሁ። እንደ እግዚአብሔር መልካም ፍቃድ ለተወሰነ ደቂቃ የእግዚአብሔርን ቃል እንነጋገራለን። የምንነጋገርበትም የመጽሐፍ ቅዱስ ክፍል የሚሆነው የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ እንዲህ የሚል ኃይለ ቃል አለ። የሕጻኑን ነፍስ የፈለጉት ሞተዋልና ተነሳ ሕፃኑንና እናቱን ይዘህ ተመለስ ወደሚል በሚል ኃይለ ቃል እንነጋገራለን የህፃኑን ነፍስ የፈለጉት ሞተዋልና ይላል። እንግዲህ በዚህ ኃይለ ቃል ቅዱስ ማቴዎስ የጻፈልን ሊነግረን የፈለገው ነገር ክርስቶስ ሶስት ዓመት ከዛም በላይ እንደተሰደደ መከራ እንደተቀበለ ይታወቃልና ክርስቶስን ሊገሉት የፈለጉት ክርስቶስን የሚያሳድዱት የነበሩት ሰዎች ሞተዋልና ወደ ሀገርህ እናቱንና ልጁን፣ ልጅ የተባለው ህፃኑ የተባለው ክርስቶስ ነው። እነሱን ይዘህ ተመለስ የሚል ኃይለ ቃል የእግዚአብሔር መልአክ ለቅዱስ ዮሴፍ የነገረውን ኃይለ ቃል መነሻገር ነው የምንቆይበት ማለት ነው። በዛው በተጨማሪ የምናነሳበት ነገር ምንድን ነው? እንደ ልቤ የተባለው የቅዱስ ዳዊት ልጅ ጠቢቡ ሶሎሞን በመኃልየ መኃልይ ከመዝሙራት ሁሉ በሚበልጥ መዝሙር በተባለው በምዕራብ ሰባት ቁጥር አንድ ላይ ሱላማጢስ ወይ ተመለሽ ይላል። እንግዲህ ሱላማጢስ ማለት ምን ማለት ነው የሚለውን ስናይ ሰላምን የምታሰጥ ማለት ነው። ሱላማጢስ ማለት ሰላምን የምታሰጥ ማለት ነው። ይህንን ኃይለ ቃል የተናገረው ጠቢቡ ሰሎሞን ነው። ሰሎሞን ማለትም ትርጉሙ መሰሳንም ማለት ነው። ሰሎሞን ማለት የሰላም ሰው፣ ሰሎሞን ማለት ሰላማዊ ማለት ነው። እናም ሰሎሞን ምን ይላታል ሱላማ ሱላማጢስ ይላታል። ማንን? እመቤታችን ቅድስት ድንግል ማርያምን። እንግዲህ ሰሎሞን ባመሰገነው ምስጋና ውስጥ እግዚአብሔርን እና ድንግል ማርያምን እግዚአብሔርና ቤተክርስቲያንን እየመሰለ ብዙ ነገሮችን በምሳሌ ያመሰግናል። እናም ይህ ጠቢቡ ቅዱስ ሰሎሞን ተመለሺ እያለ ድንግል ማርያምን በመሀሊ በመሀሊ ምዕራፍ ሰባት ቁጥር አንድ ላይ ይነግረናል። ሌላው ግን ወደ ሚስጥር ሄደን በምናይበት ሰዓት ላይ ሱላማጢስ ወይ ተመለሺ ያላት ክብር ይግባትና መቤታችን ቅድስት ድንግል ማርያምን ነው። ከዛ በተጨማሪ ደግሞ እኛ ምዕመናን በአንጻሩ ያለን እኛ ምዕመናን ከገሃንም እንድንመለስ የነገረን የትምህርት ርዕስ ነው ማለት ነው። ይህንን ልናነሳ የፈለግንበት ዋናው ዓላማ ምንድን ነው ከተባለ እንደምታውቁት አሁን የእመቤታችን የስደት ዘመን የምናስብበት የመጨረሻው ቀን ላይ ነው ያለነው እና እመቤታችን ከስደት ተመልሳለች ብለን ያንን የስደቷን ዘመን የምናስብበት የተመለሰችበትን ሰሞን የምናስታውስበትና የምንረዳበት ሰሞን ነው። ከዛ በተጨማሪ ግን ሌላው የምንረዳውና ማወቅ ያለብን ነገር ምንድነው፣ የምህረት ዘመን እንዲመለስልን ነው። ሰላም ከኛ ጠፍቷል፣ ምህረት ይቅርታ ርኅራኄ፣ ቸርነት፣ በጎነት የሚባሉ መልካም ስራዎች ከኛ ጠፍተዋልና ሱላማጢስ ሰላማዊት ሆይ ተመለሺ። የኛም የምህረት ዘመናችን እንዲመለስ ነው። የይቅርታ ዘመናችን፣ የመከባበር ሰላማችን፣ የቤተ ክርስቲያን ክብሯ የሚከበርበት ሰሞን የቤተ ክርስቲያን ልዕልናዋ ያ የነበረው ግርማዋ እንዲመለስ እያሰብን እንውላለን። ሱላማጢስ ምን ማለት ነው? ሱላማጢስ ወይ ተመለሺ። ሱላማጢስ ምን ማለት ነው? ሰላምን የምታሰጥ ድንግል ማርያም ናት። ምህረትን የምታሰጥ ድንግል ማርያም ናት። ኪዳነ ምሕረት እያለን የምንጠራት እናታችን ናት። ስለዚህ በሰው መካከል አለመግባባት ከተፈጠረ፣ አለመስማማት ከተፈጠረ ምህረትን እንድታመጣልን እምንጠይቅበት ፍቅርን፣ ሰላምን፣ አንድነትን እንድታመጣልን የምንጠይቅበት ወቅት ነው። ሌላው ይህንን ስንነጋገር የመከራ ጊዜ ማብቂያ እንዳለው ማወቅ እንዳለብን ለማስገንዘብ ነው። አሁን ብዙዎቻችን መከራ በሕይወታችን ላይ ይደርሳል። ነገር ግን የሚያበቃ አይመስለንም፣ እድሜ ልካችንን ከኛ ጋር ያ ችግር የሚሄድ ይመስለናል። አይደለም። እግዚአብሔር በሕይወታችን ላይ ፈተና የሚያመጣው ለበጎ ነው፣ ለመልካም ነገር ነው። ወርቅ እንኳን ወርቅ የሚሆነው በእሳት ውስጥ ነጥሮ ሲወጣ ነው። እኔና እናንተም ክርስቲያን የተባልን ክርስትናችን የሚታወቀው በፈተና ውስጥ ነጥረን ስንወጣ ነው፣ ፈተናውን ስናልፈው ነው። ለምን ፈተንከኝ አይባልም። አዎ እግዚአብሔር አይፈትንም ይላል። በገዛ ፍቃዳችን፣ በገዛ ስሜታችን፣ በገዛ ፍላጎታችን እንፈተናለን። ያንን ፈተና ግን ተቋቁመን ልናልፍ እንችላለን። ልናልፍም ይገባናል ከእግዚአብሔር ጋር። ስለዚህ የመከራው ዘመን ማብቂያ እንዳለው ማስገንዘብ ነው። ይህንንም ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላቀው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንዲህ ብሎ ይነግረናል፣ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። አዎ እግዚአብሔርን መስለው ሊኖሩ የወደዱ ሁሉ ይሰደዳሉ። እየተሰደዱ እኮ ነው አሁን በሀገራችን ላይ እንደምታውቁት ነው። ክርስቲያን ስለተባሉ ብዙ መከራ እየተቀበሉ ነው። ነገር ግን ያ ዘመን ማብቂያ ያለው አሁን እመቤታችን ሶስት ዓመት ከስድስት ወር በላይ ተሰዳ ማብቂያዋ ላይ እያሰብን ነው ከስደት የተመለሰችበትን ሶሎሞንም ተመለሺ፣ ሰላም የምታስተጭ እመቤታችን ሆይ ተመለሺ እያለን ስደትን ማብቂያ እንዳለው ማስገንዘብ ነው። ሌላው ምንም እንኳን በዚህ ምድር ላይ ያሉ ሀያላን የሚባሉት ወይም ደግሞ ነገስታትም ታላላቅ ሰዎች የሚባሉ ሰዎች ሩጫቸው ከንቱ እንደሆነ እናያለን። ይህንንም እንደ ልብ የተባለው ቅዱስ ዳዊት በመዝሙር 36 ቁጥር 35 ላይ እንዲህ ይላል። ሀጣን ከፍ ከፍ እንዳሉ እንደ ሊባኖስና እንደ ሊባኖስ ዝግባም ለምለመው ይታያሉ። ሀጣን ምን ይላሉ? ከፍ ከፍ እንዳለው እንደ ሊባኖስ ዝግባም ከፍ ብለው ይታያሉ ይላል። ከዛስ ቀጥሎ ምን ይላል ብንመለስ ግን ይላል አጣሁት ብመለስ ግን አጣሁት ፈለኩትም፣ አላገኘሁትም ይላል። ለጊዜው የሚያስጨንቁን ከኛ በላይ መስሎ ሊታዩን ይችላሉ። ሁሉም ነገር በእጃቸው ያለ ይመስላቸው ይሆናል፣ አይደለም ለጊዜው ያለ ይመስላል። ነገር ግን እግዚአብሔር ቀን አለው፣ እግዚአብሔር ሁሉን ያሳልፋል፣ እግዚአብሔር ነገር ሁሉ በጊዜው ውብ አድርጎ ይሰራል። አዎ ዛሬ በክርስትናችን ልንገደል፣ በክርስትናችን ልንሰደድ፣ በክርስትናችን ብዙ መከራ ልንቀበል እንችል ይሆናል። የሚያሰቃዩን ሰዎችም እነሱ ብቻ ኃይለኞች፣ እነሱ ብቻ ጉልበተኞች፣ እነሱ ብቻ ባለሥልጣኖች የሆኑ ይመስላቸው ይሆናል። ቅዱስ ዳዊት ግን እንደ ዝግባ ሊባኖስም ከፍ ከፍ አሉ፣ ነገር ግን ተመልሼ ቤትኩ ጊዜ አጣኋቸው፣ አላገኘኋቸውም ይላል። የኃጥአን ሩጫ በሞት ይገታል፣ ይሞታሉ። ቤተክርስቲያንን በፈተና የከበቡ ሰዎች ትላንትና ነበሩ፣ ዛሬ ግን የሉም፣ ሞተዋል። ቤተ ክርስቲያን ግን ትላንት ነበረች፣ ዛሬም አለች፣ ወደፊትም ትኖራለች። ስለዚህ አሁን እኔና እናንተን በዚች ምድር ላይ የሚያሰቃዩን ሰዎች ለጊዜው ነው የሚኖሩ የሚመስላቸው። እኛም የምናሰቃይ ከሆነ ለጊዜው ነው የምንኖር የሚመስለን። እግዚአብሔር ግን በጊዜው ሁሉን ውብ አድርጎ ይሰራል። እመቤታችን ቅድስት ድንግል ማርያም የስደቷ ማውቂያ ላይ በደብረ ቁስቋም እንዳረፈች የቤተ ክርስቲያን ታሪክ ይነግረናል። ብዙ ጊዜ ሰምታችኋል። ደብረ ቁስቋም ሲባል ቁስቋም ማለት የቦታ ስም ነው። ቁስቋም ማለት የአንድ ቦታ ስም ነው። እመቤታችን ቅድስት ድንግል ማርያም ከስደቷ ያረፈችበት ቦታ ነው። ይህ ቁስቋም በግብፅ አገር የሚገኝ ነው። እናም እመቤታችን ከስደት ተመልሳ ያረፈችበት ቅዱስ ቦታ ነው ማለት ነው። እንግዲህ ከድካም ያረፉበት ተራራማው ቦታ ነው። ይቺ ተራራ በብዙ ነገር ትመሰላለች። ከብዙ አንዱ በቤተ ክርስቲያን ትመሰላለች። አይታችሁ ከሆነ ብዙ ጊዜ አብያተ ክርስቲያናት የሚሰሩት ከፍ ባለው ቦታ ላይ በተራራ ቦታ ላይ ተራራው ብቻ ሳይሆን ደንም አለ። ተራራው ብቻ ሳይሆን የእግዚአብሔር መገለጫዎችም የሆኑበት ብዙ ነገሮች አብረውታሉ። እናም እና እመቤታችን ከስደቷ ያረፈችበት ቦታ ቁስቋም ይባላል። ይህ ቦታ ላይ እመቤታችን ከድካሙ አርፋለች። እኔና እናንተም ከድካማችን የምናርፍበት ቦታ ምን ይባላል? ቤተ ክርስቲያን ይባላል። ይህ ቤተ ክርስቲያን ከሕይወታችን ችግር ሲመጣ በትምህርታችን ከፍ ያለ ደረጃ ላይ ለመድረስ ከፈለግን፣ በስራችን ጥሩ ነገር ላይ ለመድረስ ከፈለግን ደግሞ ሕይወት ሰልፏ ሲበዛብን ድካም ድካም ሲሰማን ከድካም የምናርፍበት ትክክለኛዋ ሰላማዊ ቦታ ቅድስት ቤተ ክርስቲያን ናት። ለዚህ ነው አባቶቻችን ተራራን በመጽሐፍ ቅዱስ ላይ በብዙ ቦታ ይነግሩናል። ክርስቶስ ራሱ ደቀ መዛሙርቱን ወደ ተራራ ላይ ይዟቸው እንደወጣ መጽሐፍ ቅዱስ ይነግረናል። በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስም በጸሎት ጊዜ ዘጠኝ ሰዓት ወደ መቅደስ ወጡ ይላል። ስለዚህ ሲደክመን ጸሎት ለምናረግ ጸሎት ለማድረግ እግዚአብሔርን ለማነጋገር ከድካማችን ለማረፍ ወደ እግዚአብሔር ቤት መሄድ ይገባናል። ወደ እግዚአብሔር ቤት መሄድ ይጠበቅብናል። ቀጥሎስ በትንቢተ ሚክያስ ምዕራፍ አራት ቁጥር ሁለት ላይ ኑ ወደ እግዚአብሔር ቤት ተራራ ወደ እግዚአብሔር ተራራ ይላል። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክን ቤት እንውጣ ይላል። ወደ እግዚአብሔር ቤት ወደ ቤተክርስቲያን እንመለስ። መመለስ አለብን። መቼ? አሁን ነዋ ወዳጄ በወጣትነት ዘመን ነው መመለስ ያለብን እህቴ፣ አንቺም እንደዛው ነው። አረጋውያን እናት አባቶቻችን መገኘት ያለባችሁ ቦታ ቤተ ክርስቲያን ነው። ወጣቶችን መገኘት ያለብን ቦታ ቤተ ክርስቲያን ነው። ብዙዎች ድካምን ለመርሳት ሰላምን ለማግኘት ያልሆኑ ቦታዎች ሲሄዱ ይስተዋላል። ሰላም መጠጥ ውስጥ አይገኝም። ሰላም ጠርሙት ውስጥ ጠርሙስ ውስጥ አይገኝም። ሰላም ጭቅጭቅ ውስጥ አይገኝም። ሰላም የሚገኘው የሰላማዊ የክርስቶስ ቤት ውስጥ ነው። የሰላም እናት የፍቅር እናት ባለችበት ባደገችበት ቤተ መቅደስ ውስጥ ነው ሰላም ያለው እውነተኛው ሰላም። ስለዚህ ተራራ ቤተ ክርስቲያን ይመሰላል። በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ክርስቶስ እኛንም ከኃጢአት ያውጣል። እኛንም ከዚች ዓለም ከመጥፎ አስተሳሰብ ከዚች ዓለም ከመጥፎ ነገር እግዚአብሔር አምላክ ይለየን። ምክንያቱም እሱ ካለየን እኛ በራሳችን ምንም ማድረግ አንችልም። እንግዲህ እመቤታችን ቅድስት ድንግል ማርያም ከድካሟ ያረፈችበት ቦታ ነው። እመቤታችን ቅድስት ድንግል ማርያም ከስደቷ መመለሷን የምናስበት ወቅት ነው። ወደ እኔና ወደ እናንተ ስንመጣ ስንቶቻችን ነን ከቅዱስ ሥጋው ከክቡር ደሙ የተሰደደ ነው። ያኔ በ40 በ80 ቀን በእናቶቻችን ቅፍ መተን ከተቀበለም በኋላ ከፍ ብሎ እስከ 7 እስከ 8 ዓመት ከተቀበለም በኋላ በተለይ እህቶች ወርሃዊ ግዳጅ ማየት ከጀመሩ በኋላ ወላጆች ይከለክላሉ። ለምን? የስርዓተ ቤተክርስቲያን አይደለም። መጠበቅ ያለባቸውን ንጽህና ይጠብቃሉ? መማር ያለባቸውን ትምህርት ይማራሉ። መያዝ ያለባቸውን ንስሐ አባት ይይዛሉ ቅዱስ ሥጋውና ክቡር ደሙን ይቀበላሉ። ግን ብዙዎች ብዙዎች ከፍ ሲሉ እናንተ ማምን ታደርጋላችሁ ወደፊት እያሉ ከቅዱስ ስጋው ከቅዱስ ደሙ ከክቡር ደሙ ሲለዩ ይስተዋላል። ይህ ሥርዓተ ቤተ ክርስቲያን አይደለም። እንደውም በጉብዝናህ ወራት ፈጣሪህን አስብ ነው የሚለው። ፈተና የሚበዛብን መከራ የሚበዛብን ችግር የሚበዛብን በዛ ወቅት ሊሆን ይችላል። ስለዚህ እነዛን ፈተና ማለፍ ምን በቅዱስ ሥጋውና በክቡር ደሙ ነው። ስለዚህ ከቅዱስ ሥጋው ከክቡር ደሙ የተሰደድን ሰዎች ወደ ቤቱ ይመልሰን። በአገልግሎት የነበረን ሰዎች በሰንበት ትምህርት ቤት፣ በድቁና በዝምርና በመዘምርነት ወይም ደግሞ በመምህርነት ስናገለገልን የነበርን ሰዎች አሁን ግን በአንድም በሌላ ምክንያት የራቅን ሰዎች እንኖራለን። በሰው ምክንያት፣ በቦታ ምክንያት፣ በስራ ምክንያት፣ በተለያዩ ምክንያት ርቀን ሊሆን ይችላል። እግዚአብሔር ወደ ቤቱ ይመልሰን። ምክንያቱም እውነተኛው ሰላም በቤቱ ነው ያለው። እውነተኛ ደስታ፣ እውነተኛ እርካታ እግዚአብሔር ጋር ነው ያለው። ዓለም አትሞላም። እንወጣለን፣ እንወርዳለን፣ እንሰራለን፣ እንለፋለን። እግዚአብሔር ከሌለ ግን ከንቱ ነው። እግዚአብሔር በሕይወታችን ላይ ከሌለ፣ እግዚአብሔርን ካልያዝን ሁሉም ነገር ከንቱ ነው። እመቤታችን እኮ እግዚአብሔርን ይዛ እኮ ነው የተሰደደችው። ግን ከድካማው የምታርፍበት የድካማው ማብቂያ እንዳለ መጽሐፍ ቅዱስ ይነግረናል። እኛም ክርስቲያን ስለሆነን ብዙ መከራ ይደርስብናል፣ ፈተና ይደርስብናል። ነገር ግን ያ ማብቂያ አለው፣ ያ መጨረሻ አለው። እሱን ነገር ማወቅ አለብን። ከቤቱ የራቅን ከቅዱስ ሥጋው ከክቡር ደሙ የራቅን ሰዎች ወደ ቤቱ እግዚአብሔር አምላክ ይመልሰን፣ ወደ አገልግሎት እግዚአብሔር ይመልሰን፣ ወደ መልካም ክርስትና ህይወት እግዚአብሔር አምላክ ይመልሰን። ሕፃኑን የሚገሉት ሊገሉ የሚፈልጉት ሞተዋልና ተመለስ። የቅዱስ ማቴዎስ ወንጌል ምዕራፍ ሁለት ያስተማረን የመከረን ለወላ ባሕሪ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወሰብሃት ለእግዚአብሔር።